ሰላም የዩቲብ ተከታታዮች፣ በዚህኛው ቪዲዮ ላይ ስኬትን የሚያመላክቱ ህልሞች እና ፍቺዎቻቸውን የምነግራችሁ ይሆናል ማለት ነው። ምን ስናይ ነው ስኬት ከፊታችን እንዳለ የሚያመላክተ ወይም ደግሞ ሀብት እየመጣ እንደሆነ መልካም ነገር ከፊታችን እንዳለ የሚያመላክተ ምንን ስናይ ነው? ፍቺ ውስጥ ምንድን ነው የሚለውን እናያለን ማለት ነው። ይህን ከማየታችን በፊት ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ደግሞ ተጫኗት፣ አዳዲስ በሚለቀቅበት ጊዜ እንዲደርሳችሁ ማለት ነው። አሁን ህልሞቹና ፍቺዎቹን የምነግራችሁ ይሆናል። መልካም ቆይታ። አንድ ሰው በህልሙ ተራራ ወጥቶ ሲጨርስ ካለመ ስኬት ላይ እንደሚደርስ የሚያመላክተው ነው ሀብት ላይ ስኬት ላይ የለፋበን ነገር ውጤታማ እንደሚሆንለት የሚያመላክተው ነው። ሁለተኛው በተደጋጋሚ ከታዋቂ ሰዎች ጋር ራሳችንን የምናይ ከሆነ ስንበላም ይሆን ወይ ደግሞ አብረን ስንጓዝ ወይም ደግሞ የሆነ አብረን እያሳለፍን ከታዋቂ ሰዎች ጋር ካለምን በህይወታችን መጪ አስደሳች ነገር መጪ ከፍታ ስኬት እየመጣ እንደሆነ ጥሩ ነገር ከፊታችን እንዳለ የሚያመላክተን ነው። በተጨማሪም ደግሞ አንድ ሰው የሆነ የተዘጋ በር ሲከፈትለት ካለመ መጪ ብሩ ነገር፣ መጪ ስኬት ወይም ደግሞ አልጋ ባልጋ የሚሆን ነገር የተዘጋበን ነገር እንቅፋት የሆነበን ነገር ዞር እንዳለለት ስኬቱ ላይ መድረስ የሚችልበት ሁኔታ ላይ እንደሚሆን እመላክተው ነው። የተዘጋ በር ሲከፈትለት በተከፈተው በር ሲወጣ ያለመ ሰው ማለት ነው። ለምለም በሆነ ሳር ላይ ወይም ደግሞ አረንጓዴ በሆነ ቦታ ላይ እራሳችንን ስንዝናና ወይም ስንጫወት ወይም ደግሞ የሆነ ስንሮጥ ምናምን ካለምን አስደሳች የሆነ ጥሩ ነገርን ልናይ እንደሆነ ብሩህ ተስፋ ያለው ነገር ሊመጣ እንደሆነ ብወታችን ተስፋ ያለው ነገር ሊመጣ እንደሆነ ወይወታችን የሚያመላክተን ነው። በጣም ቆንጆ ነው። በህልም ቁልፍ ሲሰጠን ወይም ደግሞ ቁልፍ ስናገኝ ካለምን ይሄም የሚያመላክተው የሁሉ ነገር መፍትሄው እጃችን ላይ እንደሆነልን ለስራም ቢሆን ለስኬትም እጃችን ላይ እንዳለ ሁሉ ነገር መፍትሄዎቹ ሁሉ ነገር የማድረግ አቅሙ እጃችን ላይ እንደሆነ የሚያመላክተን ነው እና ስኬት ላይ ልንደርስ የምንችልበት ነገር እንደሆነ ቁልፍ ስናገኝ ያንን ነው የሚያመላክተን። መፍትሄውም ሁሉም ነገር ለሀብቱም ለስኬቱም ፈለግነው ነገር ሁሉ መፍትሄው እጃችን ላይ እንደሆነ እና ስኬት ላይ መድረስ እንደምንችል የሚያመላክተን ነው። ወንዝን ስንሻገር ካለምን መጪ ጥሩ ነገር ስኬት መሻገርን ነው የሚያመላክተን እና ቆንጆ ነው። በተጨማሪ ደግሞ የታሰረ ብር በዛ ያለ የታሰሩ ብሮችን ካለምን ስናገኝ ወይም ደግሞ ሲሰጠን ካለምን ሀብትን ነው የሚያመላክተው። የምናገኘው ብር እንደዛው እንደ ብዛቱ መጠን የምናገኘው ነገር እንዳለ የሚያመላክተን ነው። አንድ ሰው በህልሙ ምንጣፍ ሲያነጥፍ፣ ቤቱ አዲስ ምንጣፍ ማለት ነው፣ ሲያነጥፍ ካለምን ሀብትን ነው የሚያመላክተው። ደግሞ ከእናንተ የተላኩትን ህልሞች መፈታላችሁ ይሆናል ማለት ነው። አርሴ ማመቅ እንዴት ነሽ? እግዚአብሔር ይመስገን። ህልሜን ፍችልኝ ባክሽ። በህልሜ ከተፈታሁት የልጅ አባት ጋር ጥሩ አለባበስ ለብሰን ዘንጠን እጅ ላይ ተያይዘን በመንገድ ስንሄድ እና ደግሞ ቤት ውስጥ ያለን ይመስለኛል የማላቃቸው የሆኑ ሁለት ሴቶች በጣም ተቆጥቼ ከቤት ወጣቸው አለው። ስለምትፈችልኝ አመሰግናለሁ። እሺ አንደኛ፣ ልብስ ቆንጆ ልብስ መልበስ ጸጋ ነው። ልብስ ጸጋን ስለሆነ የሚያመላክተው ካላጠረ፣ የለበሹ ልብስ ቆንጆ ነው፣ ጸጋ ነው የሚያመላክትሽ። እጅ ለእጅ መደጋገፋችሁ መተጋገዝን ነው የሚያመላክተው። ከቤታችሁ ስታስወጪ ማየትሽ በህይወታችሁ የገቡ ሰዎች አሉ፣ በመሀል በእናንተ መሀል የገቡ ሰዎች እንዳሉ እነሱም ከህይወታችሁ እንደሚወጡላችሁ የሚያመላክትሽ ነው። እና በጣም ቆንጆ ነው። ከህይወታችሁ እንደምታስወጪ ነው የሚያመላክትሽ። ያው ከተፋታውት ነው ያልሽው። ስለዚህ ያው በመሀላችሁ ገብቶ ህይወታችሁን ያበላሸ ሰው ነበረ ግን እሱም ከህይወታችሁ እንደሚወጣላችሁ የሚያመላክትሽ ነው። የማይታወቅ ሰዎች ያው አጋንትን ነው የሚያመላክተው። ሴጣን በመሃላችሁ የገባ ነገር ነበረ፣ ግን እሱ ያው በሰው ተመስሎ አይደለም ይመጣ። ከህይወታችሁ እንደሚወጡላችሁ ነገሮችን ሊስተካከሉ እንደሚችሉ የሚያመላክትሽ ነው። በደም ጸሎት አድርጊ። ፍቃድ፣ እንዴት ነሽ? እግዚአብሔር ይመስገን። በህልም ምንጣፍ ማጠብ ንጹህ አፈሰስ ጉሳ አጥባየው። እሺ የሆነ ደካማ የሆነ ባህሪያ ላይ የምታያቸው ባህሪዎች ካሉ እነሱ ነገሮች ላይ መስራት ይኖርብሻል ማለት ነው። ትንሽ ናት ብለሽ ያሰብሻል ነገር ትልቅ ሆና ህይወትሽ ላይ መመሰቃቀል እንዳታመጣብሽ ማለት ነው። በደንብ ጸሎት አድርጊ። ያው ምንጣፍ ማጠፍ ትንሽ እንትን አደለም። ያንን ነው ትንሽናት ናት ብለሽ የናቅሻት ነገር ካለች ባህሪሽ ካለ ያችን ነገር ማስተካከል ይኖርብሻል። ያንን ነው የሚያስጠነቅቀሽ። ሀና ሰላም፣ መቅዴ ህልም ፍችልኝሽ ና በጣም ትልቅ እርሻ፣ ቦታው አደይ አበባ አለ፣ ሰፊ ነው። አንድ የማውቃት ሴት ዕቃ ልናደርስ ይመስለኛል። ቀጭን መንገድ ነን ነይ ስትለኝ፣ በጣም ፈራው፣ ገደል የምወድቅ መሰለኝ። ግን ተከተልኳት። ከዛ ሜዳ የሆነ ደስ አለኝ ግን ቦታው አደይ አበባ ብዙ የሚያምር ነው። መቅድ በዛ ችግር የለውም አንደኛ፣ በትልቅ እርሻ ቦታ ላይ ራስሽን ማየትሽ ታታሪነትን፣ ጠንካራነትን ያመላክትሻል። አበባውም ቆንጆ ነው። መልካም የሆነ ምስጉን የሆነ ባህሪንም ስለሆነ የሚያመላክተው ቆንጆ ነው። የለመለመ ቦታ ላይ ራስሽን ማየትሽ በጣም መልካም ነገር ነው የሚያመላክትሽ። ግን በዛም በህይወት መንገድሽ ላይ የሆነ የሚያስጨንቁሽ ነገሮች እንዳሉ የሚያመላክትሽ ነው። ያቺ ሴት መታቂያ ሴት ነች። ቀይ ከሆነች ጠይም ከሆነች ያው በመቤት የትመሰላለች። ግን ሰግተሽ ነበር ገደል ማለት ጭንቀትን ምናምን ስለምሰጊ ጭንቀት ላይ ስጋት ስለሚኖርብሽ ያ ፍርሃትን ነው የሚያመላክትሽ። ግን መልካም ነገርን ደግሞ ከፊት እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ቢዩቲ ሀይ መቅዲ የሆነች ሴት ሳር አጭዳ ልትሰጠኝ የጨደቻ አየሁ። ሳር መካከል ግን ሌላ ተክል ከሳሩ ጋር ይበቅላል ይበቅ ነበረ። ምን ይሆን ወቅት ይህ? እሺ ሳር ጤና ነው። በጣም ቆንጆ ነው። ለምለም ነገር፣ ሳር አረንጓዴ ነገር በአጠቃላይ ተስፋን ያመላክታል። ሳር ሲሆን ደግሞ ጤናን ያመላክታል። በጣም ቆንጆ ነው። እንደተመቻችሁ ተስፋ ያርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ የደወል ምልክቷ መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ህልሞቻችሁን ማስፈታት የምፈልጉትን እዚህ ቻናል ላይ ላኩልኝ። ለጊዜው ማለት ነው። መልካም ጊዜ።